ይሄ ሰው እንዴት ነው በሰንሰለቱ የሚመካ? ይላል። ምክንያቱም ማለት በዓለም ላይ ካሉ የክብር ዘውዶች ለክርስቶስ ሲል የታሰሩበት ሰንሰለት ከዛው ይበልጣል። ለክርስቶስ ሲል የታሰሩበት ሰንሰለት ዛሬ ታውቃላችሁ፣ የቅዱስ ጊዮርጊስ መቃብር ልዳ ጊዮርጊስ አለ። ከስራይ ወደ ሱሬ ሶሪያ ነበርና እኔም ጋርሰው ሎሊ ሶስት ጊዜ ያህል መቃብሩ ናይቸል ሄጅና ዛሬ እሱ የታሰረበትን ሰንሰለት ክርስቲያኖች እየሄዱ ባንገታቸው

አንገቴ ላይ አድርጌ ቆርጡ ለረዲ ነው የደገሙ መጨረሻ ላይ ግን ደግሞ እንደ ሰው ሞቱ ተነስቻለሁ። ዘውዳቸው የለ የለ የወርቅ ካባቸው የለ፣ የወርቅ ዘንጋቸው የለ፣ ምናቸው የለ፣ ምናቸው የለ። ሰው ለምን ያሰንሰነት ላይ ለክርስቶስ እጅና እግር ጥቅም ተደርጎ የታሰረበት ሰንሰለት እንኳን በክብር ይቀመጣል። ዛሬ ያሰንሰለት ይገርማችኋል እንጉር ያበራል ያሰንሰለት ሞት ቁርጠት ይቆቁታል መካቶችን መካኖችን ያስወጥቻል። ታምር አዳገልገል ያሰንሰለ ለምን ዝም ብሎ ገመድ አደለማ? የክርስቶስን ስም የተሸከመ ሰንሰለት ነው። ክርስቶስን ስም ተሸክመ ታሰሩበት ክብር ነው። እግዚአብሔር ምላቸው የተዋለ ስብችት ውርደት የዘላለም ክብር ያመጣላቸዋል። ይሄን ስለሆነ ነው ጌታችን ክርስቶስ

ክርስቶስ ከድንግል ማርያም ስለተወለደ ካህናት ካባለን ቀድም ለብሰው የሚባርኩት የሚያምርባቸው፣ ዲያቆናቱ እንደ ሱራፌል መላክ ለብሰው የሚታጠኑ ክርስቶስ ስለተወለደላቸው፣ መነኮሳት በገዳም ነገር የሚመጡት ክርስቶስ ስለተወለደላቸው። እነዚህ እነ

መከራውን ጀምራ ሰጣቸው። በመከራው ፍጻሜ ደግሞ ደስታይታ እነሱን ከክርስቶስ ጋር ሲሰቃዩ መስተው ደግሞ በተሰቃዩ ተስቃይ ተስፋ እንደሚያገኙ ምስክር ሆና የቆመችላቸው ድንግል ማርያም ስለሆነች የሰማይታትና ትባላለች። የምትመታቸው ግን ሲሰቃዩ፣ ሲራቡ፣ ሲቸገሩ፣ ሲገረፉ፣ ሲደረገሩ በጸሎቷን አታግትላቸዋል።

ስቃዬ እንደ በረከት የተቀበለ ሶስተኛ ሳ ደግሞ በመከራችን መካከል ምርኩብ የምትሆነ እና ስለሆነ ከሁለት ጋር ስንቆም አብራን የምትቆም እናታች ስለሆነ የሰማይታት ና